አሰላሙ አሌይኩም ወረህመቱላይ ወበረካቱ። እንዴት ናችሁ ቤተሰብ? ሰላም ናችሁ ሆይ? ሰላም ሰላም ሁኑልን እንሻላ። ዛሬ በአዲስ ርዕስ መጥቻለሁ። ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ እንሻላ። የዛሬው ርዕሴ ስለ ቀይ ስር የጤና ጥቅሞች ነው ማለት ነው። ቀይ ስር በውስጡ ምን ምን ነገሮች ይዟል፣ ለምን ምን ንጥረ ነገሮች ይዟል፣ ለጤናችንስ ምን ያህል አስፈላጊ ነው፣ ምን ያህል ጠቀሜታ አለው በሚለው ዙሪያ እንወያያለን። አብራችሁን ቆዩ አብራችሁን ቆዩ። እንሻላ የቀይ ስር ጥቅሞች ያው በቀይ ስር ውስጥ የሚገኙ ተፈጥሯዊ በጣም ደማቅ ቀለም ቤታ ላይን ይባላል። ይህም በሰውነት ውስጥ የተከማቹ ጎጂ ንጥረ ነገሮችን ለማስወገድ አቅም አለው ማለት ነው። ቀይ ስር በውስጡ ብዙ ንጥረ ነገሮች ይዟል። ያው በቀይ ስር ውስጥ የሚገኘው ናይትሪክ ኦክሳይድ የደም ስሮችን በማስፋት የደም ዝውውርን እንዲቀላጠፍ ማድረግ ጥሩ ጠቀሜታ አለው ማለት ነው። ኦክሲጅኖችን ወደ ህዋሶች እንዲደርስ ያደርጋለን ያው ለደም ግፊት እና ለልብም ጥሩ የጤና ጥቅም አለው ማለት ነው። ቀይ ስር ቀይ ስር በጭማቂም መልክ መውሰድ ይቻላል። እንዲሁም ደግሞ በሰላጣዎች ውስጥ ጨምረን ለብዙ ነገር መጠቀም እንችላለን ማለት ነው። ያው ግፊት ላለባቸው ሰዎች መጠናቸው በመቀነስ በተወሰነ መልኩ መጠቀም ይቻላል፣ የቀይ ስር ማለት ነው። ለደም ግፊት ላለባቸው መጠናቸው ቀነስ አድርጎ መጠቀም ይቻላል፣ በብዙ መንገድ ሳይበዛ ያው። አንዳንድ ጥናቶች እንደተመለከቱት ለተወሰነ ሳምንታት በየለቱ ሁለት ፍሬ ቀይ ስር መመገብ የደም ግፊትን በአማካይ አምስት ሚሊ ሜትር ሜርኩሪ እንዲቀንስ ያደርጋል ይላል ማለት ነው። ለዚህም አንድ የደም ግፊት ያለበት ሰው በዚህ መጠን ግፊቱን መቀነስ ከቻለ እና በዚሁ ደረጃ መቆጣጠር ከተቻለ ሊከሰት የሚችለውን የልብ ድካም እና የስትሮክን በአስር በመቶ መቀነስ ይቻላል። ቀይ ስር የደም ግፊትን በመቀነስ ረገድ ውጤቱን በአጭር ጊዜ የሚታይ ነው ማለት ነው። በጥናቱ እንደሚታየውም የደም ግፊት ያለባቸው ሰዎች ለቀይ ስር ከተመግ ቀይ ስር ከተመጉ በኋላ በተወሰነ ሰዓት ውስጥ ውጤቱን ማየት ይቻላል። ይላለን ያው ቀይ ስር ጥቅም ብዙ ናቸው። አንደኛው ደግሞ ሌላኛው ቀይ ስር የደም ስሮችን ለቀቅ ብለው ደምን እንደ ልብ እንዲዘዋወሩ ይረዳል ማለት ነው። በሰውነት ክፍሎቻችን የሚፈልጉትን የሚፈለገውን ያህል የደም ፍሰት እንዲኖር ያደርጋል ማለት ነው። ያው ደሞችን የደም ስሮችን እንደልባቸው እንዲዘዋወሩ ያደርጋል ማለት ነው። በዚህም ቀይ ስር በዚህም ቀይ ስር ወደ አንጎላችን ውስጥ በቂ የደም ዝውውር እንዲኖር ያደርጋል ማለት ነው። የቀይ ስር ጭማቂ የሚጠጡ ሰዎች የማስታወስ ችሎታቸው እንዲዳበር ያደርጋል ማለት ነው። ይህም ሌላው በተጨማሪ ፈጣን ውሳኔያቸውን ለመስጠት ብቁ ያደርጋቸዋል ይላል ሳይንሱ ማለት ነው ከዚህም ባሻገር ደግሞ እድሜ እየገፋ ሲሄድ ቀይ ስርና ዘወትሮ የሚመገቡ ሰዎች የአእምሮ ጤና ለመጠበቅ አስተዋጽኦ እንዳለው ባለሙያዎች ይናገራሉ ማለት ነው የቀይ ስር ጭማቂ መጠጣት አካላዊ እንቅስቃሴ ጋር በመጣመር መጣመር ከቻለ ደግሞ የተሳካ የደም ዝውውር ስለሚኖረው በአካላዊና በአእምሯዊ ጤና ላይ አዎንታዊ ጣምራ ውጤት ይኖረዋል ማለት ነው ቀይ ስር ለአፍ ጤንነት ጥሩ ነው። ለአስር ቀናት በቀን ሁለት ጊዜ ቀይ ስር የቀይ ስር ጭማቂ መጠጣት በአፋችን ውስጥ የሚገኙ የተለያዩ ጠቃሚ ባክቴሪያዎችን ይዘት ለማሻሻል እንደሚረዳ ጥናቶች ያመለክታሉ ማለት ነው። በጥናቱ ያው እንግዲህ ጥናቱና ሳይንሱ እንደሚለው ነው እያልን ያለው ነው ማለት ነው። ቀይ ስር ለስፖርታዊ እንቅስቃሴ ስኬት የቀይ ስር ሌላኛው ጠቀሜታ ለስፖርታዊ እንቅስቃሴ ስኬት ጥሩ ነው ማለት ነው። ጉልበትን በሚፈልጉ ስራዎች እና ስፖርታዊ ውድድሮች ላይ ለሚሳተፉ ሰዎች በሚሰጠው ወሳኝ ንጥረ ነገር በተለይ በሩጫ ለሚሳተፉ ሰዎች በቀይ ስር ውስጥ ያለው የሰውነት ጡንቻር በናይትሪክ ኦክሳይድ አማካኝነት የበለጠ ኦክስጅን ለማግኘት ይረዳቸዋል ማለት ነው። በውስጣቸው በበቂ ሁኔታ እንዲሰራጭ በማድረግ ውጤታማ ያደርጋቸዋል ማለት ነው። ያው እነዚህ ይህም ማለት ኦክሲጅን በሚሮጡበት ሰዓት ተሉ እንዳይደክሙ በውድድሩ ወቅት ውጤታማ ለመሆን ስፖርተኞች ቀይ ስርን ከውድድሩ ጅማሪ ከሰዓታት በፊት ቀደም ብለው መመገብ ወይም ጭማቂውን መጠጣት የበለጠ ውጤታማ ያደርጋቸዋል ማለት ነው። ይህም ማለት ያው አትሌቶች በሚሮጡበት ጊዜ ትንፋሽ እንዳያጥራቸው ብዙ ጊዜ ተ ኦክሲጅን እንዲያገኙ ያደርጋቸዋል ማለት ነው። ተልተሉ ተንፍሰው እንዳይደክሙ ለማለት ነው። እና ቀይ ስር ብዙ ጠቀሜታዎች አሉት፣ ብዙ ነገሮች አሉት። መመገብ ይቻላል ማለት ነው። በጁስ መልኩም በሰላጣ መልኩም ተጠቅመን ብዙ አዎንታዊ ተጽዕኖ የለውም። ቀይ ስርን መጠቀም ይቻላል። ለደም ማነስ ስላለባቸውም ጥሩ መፍትሄ ነው። ከቀይ ስር የሚገኘው ንጥረ ነገር ከፍተኛ ሁኔታ ጠቃሚ ለመሆኑ በጣም ብዙ መረጃዎች አሉ ማለት ነው። በቀይ ስር ውስጥ የሚገኙ የናይትሬት ንጥረ ነገሮች በውሃ በቀላሉ የሚሟሙ በመሆናቸው አትክልቱን በምናበስልበት ጊዜ በጣም መጠንቀቅ አለብን ማለት ነው። ቫይታሚኑ እንዳይጠፋ ቀይ ስርን መቀቀል የናይትሬት ንጥረ ነገሮች ንጥረ ነገሮች ሟምተው በውሃ ውስጥ ሊጠፉ ስለሚችሉ በምንመገበው ጊዜ። ጠቃሚው ናይትሬት በሚጠቅመን መጠን ለናገኘው እንችላለን። ያ ማለት ብዙ ማብሰል የለብንም ማለት ነው። ብዙ ጊዜ በጥሬውን በጆዙ መልኩ መጠቀም ውጤታማ ያደርጋል ማለት ነው። ቀይ ስርን ከቀቀልን በኋላ የሚቀረውን ውሃ የምንደፈው ከሆነ አብዛኛው፣ ይቅርታ፣ የናይትሬት ንጥረ ነገር ሳንጠቀምበት እናጠዋለን ማለት ነው፣ የውሃው ላይ ስለሚቀመጥ ንጥረ ነገሩ። ስለዚህም የተለያዩ የጤና ጥቅሞች ለጥንካሬና ለፍጥነት ቀይ ስርን መመገብ አትክልቱን የሚሰጠውን ተፈጥሯዊ ጠቀሜታ እና ሙሉ ለሙሉ ማግኘት መመገብ ይኖርብናል ማለት ነው። ቀይ ስር ተከትፎ በጥሬው በተወሰነ ደረጃ ደግሞ ተጠብሶ ወይም ተፈጭቶ በጭማቂ መልክ ጥቅም ላይ ብዙ ጊዜ ይውላል ማለት ነው። ይህም ይዘቱን ሳይለቅ የሚፈለገውን ንጥረ ነገር በማግኘት ሰውነታችንን ተጠቃሚ ማድረግ እንችላለን ማለት ነው። በተለይ ብዙ ሳና በስል በጥሬው ወይ ደግሞ በጁዝ መልኩ ፈሳሽ መጠቀም እንችላለን ማለት ነው። ቀይ ስር ብዙ ጠቀሜታዎች አሉት። በሀገራችን በብዛት የሚመረት እንትን ነው። ያው ቀይ ስርን በአካባቢያችንም በየቦታው ስለምናገኘው ተጠቀሙት። በውስጡ ብዙ ንጥረ ነገር አለው ማለት ነው። ያው የቀይ ስር ጥቅሞች እነዚህ እነዚህን ይመስላሉ። በቀጣይ ደግሞ የተወሰኑትን እስኪ እናያለን ማለት ነው። ቀይ ስር የቀይ ስር የልብ ጤንነትን ለማሻሻል እና ስፖርታዊ እንቅስቃሴዎችን ለመገንባት ይረዳል ማለት ነው። ይህም ደግሞ በብረት ንጥረ ነገር የተሞላ ሲሆን በደም ውስጥ ኦክሲጅንን በትክክል እንዲዘዋወር ይረዳናል ማለት ነው። በተጨማሪ የደም በሽታን ይከላከልልናል ማለት ነው። ቤታላይን የተባለ ንጥረ ነገር በውስጡ አለ። ይሄ አክሲደንት ይህ የተባለ ጸረ አክሲደንት የያዘ ሲሆን ሴሎችን ከጉዳት ይጠብቃል ማለት ነው። እንዲሁም ካንሰርን ይከላከልልናል። ይህም ማለት ቤታላይን የተባለ ጸረ አክሲደንት የያዘ ሲሆን ሴሎችን ከጉዳት ይጠብቅልናል ማለት ነው። ቫይታሚን ኤ በውስጡ አለ። ቫይታሚን ኤ በውስጡ የያዘ ሲሆን ለጤናማ የእይታ ለእይታችን አስፈላጊ ነው። የአይናችንን ጤንነት ጤንነት እና የጤና የቆዳ ሴሎችን ለመጠበቅ ይረዳለ። ከፍተኛ ፋይበር በውስጡ አለ። ለጤናማ የምግብ መፈጨት ጠቃሚ ነው። ይሁድ ድርቀትን እና ተቅማጥን ይከላከላል። እንዲሁም በአንጀት በሽታ የመያዝ እድላችን ይቀንሳል ማለት ነው። ከተክሎች ለሚገኘው ፕሮቲን ጥሩ ምንጭ ሲሆን ለይዘታማ የሰውነት አካሎች እድገት በጣም ጠቃሚ ነው ማለት ነው። በውስጡም ፖታሲየም አለው። የፖታሲየም ይዘቱ ከፍተኛ ሲሆን የነርቭ ስርዓትን ለማሻሻል ይረዳል ማለት ነው። ፈጣን አስተሳሰብ እንዲኖረን ይረዳል። በተጨማሪም ግልጽ አስተሳሰብ እንዲኖረን ያደርጋል ማለት ነው። ሌላኛው በፎሊክ አሲድ የተሞላ ሲሆን ይህም ለብዙ ነገር ጥንካሬ ይኖረዋል ማለት ነው። በተለይ ደግሞ ለሴት እህቶቻችን ነፍሰ ጡር ለሆኑ እህቶቻችን በጣም ጠቃሚ ነው ማለት ነው። ውስጡ በፎሊድ አሲድ ስለተሞላ ብዙ ንጥረ ነገር በፎሊክ አሲድ ስለተሞላ፣ ለእንግሊዝኛው ይቅርታ ጥሩ ነው ማለት ነው። ለጥንካሬ እና ለድገት። ሌላኛው ካልሲየም በውስጡ አለ። በካልሲየም የበለጸገ ሲሆን ለአጥንት እድገትና ለጥንካሬ በጣም አስፈላጊ የሆነ ሚኔራል ነው ማለት ነው። አስረኛው ደግሞ የመጨረሻው በቫይታሚን ሲ የበለጸገ ሲሆን፣ ቁስል ተሎ እንዲያገግም ይረዳል ማለት ነው። ከኢንፌክሽኖች ይከላከልልናል። በተጨማሪም ጠንካራ በሽታ የመከላከል አቅምን ይረዳል ማለት ነው። ዋነኛው እንግዲህ ና አስፈላጊ ነገር በሽታ የመከላከል አቅምን ማዳበር ነው ማለት ነው። ይህን ነገር በውስጡ ብዙ ንጥረ ነገሮች አሉት። ቀይ ስር ብዙ ፋይዳዎች አሉት ማለት ነው። እነዚህ እነዚህን የመሳሰሉት ነገሮች አሉት። ቀይ ስርን ተጠቀሙ። በተለይ እሳ ሳይመታው ብዙ ፕሮቲን ሳይጠፋ ለብ ለብ ባለ ወይ ደግሞ ደግሞ ጥሬውን በጁስ አድርጋችሁ መጠቀም ትችላላችሁ ማለት ነው። ቀይ ስር እነዚህን የመሳሰሉት ጥቅሞች አሉት። ላይክ፣ ሼር ሰብስክራይብ አድርጉ። የዛሬው ርዕሳችን በዚህ በቃል በቀጣይ በሌላ ርዕስ እስከምንመጣ ሰላሙኑ ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልን።